የተሰጋው እየሆነ ነው። የሩሲያ ስትራቴጂክ የኒውክሌር ጦር መሬትና ባህር አንቀጥቅጥ ልምምዱን አድርጓል። የዩክሬኑ ጦርነት ዘላቂ መልስ ሳያገኝ ይህ መሆኑ ደግሞ የጦርነቱ አየር ቀጣይ እንደሆነ አመላካች ሆኗል። ይህንን ምድር የሚያናጋ ልምምድ ደግሞ የሩሲያው ፕሬዝዳንትና የሀገሪቱ ጠቅላይ ጦር አዛዥ ቭላድሚር ፑቲን አመራርና ቡራኬ ሰጥተው እንደተከታተሉ ታውቋል። በምድር በባህርና በአየር የተደረገው ፍጅት ጠሪ በሆኑ ክሩዝና ባሊስቲክ ሚሳይሎች እንዲሁም ስትራቴጂክ ቦምብጣይ አውሮፕላኖች የታጀበው ልምምዱ የብዙዎችን እጅ በአፋቸው አስጭኗል። ሩሲያም ለጠላት ድንገተኛ ጥቃት ዝግጁ ነኝ ብላለች። በተመሳሳይ ወደ ዩክሬን ሊገባ የነበረው የጦር መሳሪያ ጉድ መሆኑ ተሰምቷል። የኔቶዋ የኪየቫ አጋር በመቶ ሚሊዮን ዶላሮች የሚያወጡት የጦር መሳሪያዎችን በተመለከተ ለዜሌንስኪዋ ሀገር አሳዛኝ መልእክት ልካለች። በሌላ በኩል የቀድሞው የሐማስ መሪ አስክሬን እንዲቃጠል የእስራኤል ካቢኔ መምከሩ መነጋገሪያ ሆኗል። የኔታንያሁ ሚኒስትሮች የአያ ሲንዋራ አስክሬን ይቃጠልልን እያሉ ከባድ ውትወታ ይዘዋል። እስራኤል ወደ ፍልስጤም የመላከቻቸው አስክሬኖችና የደረሰው ጉዳትም እያነጋገረ ነው እንዲሁም የቻይና ሰርጓጅ መርከቦች የአሜሪካን ጦር በፓስፊክ ውቅያኖስ እፍን አድርገው ለመያዝ በሚያስችላቸው ብቃት ላይ መድረሳቸው እየተነገረ ነው። የቻይና የጦር መርከቦች ድምፃቸውን ቀንሰው ገዳይነታቸውን ጨምረው የአሜሪካን አንድ ስህተት ብቻ እየተጠባበቁ መሆኑም ታውቋል። ቻይና የደረሰችበት የጦር ቴክኖሎጂም ጉድ እያስባለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ስትራቴጂክ የኒክሌር ጦር ከባድና የተቀናጀ የኒውክሌር ልምምድ ማድረጉ ታውቋል። በመሬት በአየርና በባህር የተቀናጀው ይህ ልምምድ መደረጉን ያረጋገጠው ደግሞ ክሬምሊን በድረ ገጹ ነው። በታላቁ የጦር ኃይሎች አዛዥ በሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን መሪነት ይህ ልምምድ በልዩ ሁኔታ መካሄዱን ክሬምሊን አረጋግጧል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከልምምዱ በፊት ባስተላለፉት መልእክት የኒውክሌር ልምምዱ ከዚህ ቀደም በጊዜ ሰሌዳ ይደረጋል ተብሎ በቀጠሮ መልክ የተያዘ ነው ሲሉ፣ ልምምዱን የምናደርገው በወቅታዊ ስሜት ታጅበን አይደለም የሚል መልእክት አስተላልፈዋል። መልእክቱን የሚያስተላልፉት ከዛው ከክሬምሊን የሲቹዌሽን ሩም ወይም ደግሞ የአደጋ ጊዜ ክፍል ነው። ሁሉም ወታደራዊ መዋቅር ውስጥ የሚገኙ የጦር ኃይሎች ዝግጁ መሆን አለባቸው ያሉት ፑቲን በሰውም በጦር መሳሪያና በሌሎች መንገዶችም ዝግጁ መሆናችንን የበለጠ ማረጋገጥ አለብን ብለዋል። እንደ ስፑትኒክ ዘገባ ያርስ የተባለው አህጉር አቋራጭ ባሊስቲክ ሚሳኤል ወደ ካምቻትካ እንዲወነጨፍ ተደርጓል። ከአየር የሚወነጨፉ ክሩዝ ሚሳኤሎችን የታጠቁ ቲዩ 95 ስትራቴጂክ ቦምብ ጣይ አውሮፕላኖችም የልምምዱ አካል ነበሩ ተብሏል። ከዚህም በተጨማሪ ሲኔቫ ባሊስቲክ ሚሳይሎች ከብራያንስ ሰርጓጅ የጦር መርከቦች ተነስተው በባረንስ ባህር ማረፋቸው ታውቋል። ክሬምሊን ከልምምዱ በኋላ እንዲህ አለ። ሁሉም የስትራቴጂክ የኒውክሌር ጦር ክፍሎቻችን ልምምዳቸውን በአግባቡ ተወጥተዋል። እኛም ማሳካት የምንፈልገውን ነገር አሳክተናል አለ። ክሬምሊን በድረ ገጹ ፑቲንና ትራምፕ በሃንጋሪ ቡዳፔስት ሊገናኙ ነው። የዩክሬን ጦርነት መቋጫ እንዲያገኝ ተጨማሪ የንግግር እድል አለ ተብሎ የነበረ ቢሆንም ትራምፕ ግን ከፑቲን ጋር መነጋገር ጊዜ ማጥፋት ነው ብለው፣ ለጊዜው የንግግሩ ጊዜ እንዲራዘም ተደርጓል። ቀጣዩ የዩክሬን ጦርነት እጣፋንታ እስካሁን እንዲህ ተብሎ ሊነገርለት አልቻለም። የሩሲያ ጦር በተለያዩ ግዛቶች የሚገኙ የተለያዩ ስፍራዎችን እየተቆጣጠረ መሆኑን ይገልጻል። በሰው ኃይልና በጦር መሳሪያ ቀውስ ውስጥ የምትገኘው ዩክሬን ደግሞ ተክሱ በፍጥነት ቆሞ ወደ ድርድር መግባት ትፈልጋለች። ነገር ግን የተለያዩ ግዛቶቿን አሳልፋ ለመስጠት እስካሁን ሙሉ ለሙሉ ልቧን አልከፈተችም። ፑቲን ደግሞ አዘናግቶ መምታት የለም እየተዋጋን እንደራደራታለን እንጂ ትንፋሽ አንሰጥሽም እያሉ ይገኛሉ። ይህ ደግሞ በአሜሪካው ፕሬዚደንት ዶናልድ ትራምፕ አይን አልተወደደላቸውም። ትራምፕ ሁለታችሁ የሚያዛችሁትን መሬት ይዛችሁ ተኩስ አቁሙ፣ ወታደሮቻችሁን ወደ ኋላ ወደ ቤታቸው መልሷቸውና እንነጋገር እያሉ ይገኛሉ። በተመሳሳይ ዩክሬን ከኔቶዋ ሀገር መጥፎ ዜና ሰምታለች። 25 የሚሆኑ ወሳኝ ብረት ለበስ ተሽከርካሪዎችን ለማግኘት ስትቋምጥ የነበረችው ኪየቭ ካናዳ ይህንን እንደማታደርግላት ነግራታለች። 25 የሚሆኑት ብረት ለበስ ተሽከርካሪዎች ንብረትነታቸው የካናዳ ጦር የነበረ ቢሆንም ለዩክሬን ያስፈልጋሉ ተብሎ ካናዳ እነዚህን ብረት ለበሶች አድሳ ወደ ኪየቭ ለመላክ ዝግጅት እያደረገች ነበር። ሁለቱ ሀገራትም በዚህ ጉዳይ ላይ ስምምነት ነበራቸው። 250 ሚሊዮን የካናዳ ዶላር ወይም 178 ሚሊዮን የአሜሪካ ዶላር ወጪ ተደርጎባቸው ወደ ዩክሬን ይሄዳሉ ተብለው የነበሩት እነዚህ ብረት ለበስ ተሽከርካሪዎች ለጊዜው ምክንያቱ ባልታወቀ መልኩ ወደ ዩክሬን መሄድ እንደማይችሉ ተረጋግጧል። ሀያ አምስቱ ብረት ለበስ ተሽከርካሪዎች መቀመጫውን ኦንታሪዮ ባደረገው አርማቴክ በተባለው ተቋም እንዲታደሱና ወደ ዩክሬን እንዲሄዱ ነበር የመጀመሪያው ሐሳብ። ነገር ግን ከኮንትራክተሩ ወይም ከአርማቴክ ጋር የተፈጠረው ነገር ግልጽ ባልሆነ ሁኔታ የካናዳ መንግስት እንዲቋረጥ አድርጓል። ሲቢኤስ ይህንን ጉዳይ ከቀናት በፊት ዘግቦ የነበረ ቢሆንም ጉዳዩ በካናዳ ፓርላማ ጭምር መወያያ ሆኖ የካናዳ መንግስትም አዎ ለዩክሬን እነዚህን የጦር መሳሪያዎች መስጠት አልችልም የሚል ምላሽ እንዲሰጥበት አድርጓል። ወደ እስራኤል ጉዳይ ስናመራ የእስራኤሏ ሚኒስትር ያቀረቡት ሐሳብ መነጋገሪያ ሆኗል። የእስራኤል የትራንስፖርት ሚኒስትር የሆኑት ሚሪ ሬጌቭ ናቸው አነጋጋሪውን ሐሳብ ያቀረቡት። ይህ ደግሞ የሐማሱን የቀድሞ መሪ የአያሲንዋርን ይመለከታል። በጋዛ የሐማስን ጉዳይ ይዘው የጋዛ አስተዳዳሪ የነበሩት የአያሲንዋር በእስራኤል ጥቃት መገደላቸው ይታወሳል። ታዲያ እስራኤል የያያ ሲኗር አስክሬን በእጄ ይገኛል በሚል በቅርቡ ምስላቸውን ሳይቀር እንደለቀቀች ይታወቃል። ይህን ተከትሎ ነው የእስራኤሏ የትራንስፖርት ሚኒስትር የሆኑት ሚሪ ሬጌቭ የያያ ሲኗርን አስክሬን እናቃጥለው የሚል ሐሳብ ያቀረቡት። የያያ ሲኗርን አስክሬን ማቃጠል የሚለው ሐሳባቸው ደግሞ እንዲህ በተራ አስተያየት ብቻ የተላለፈ አልነበረም። የእስራኤል ካቢኔ በጉዳዩ መክሯል። ሴትየዋ ኮልባራማ ከተባለ የሀገራቸው የሬዲዮ ጣቢያ ጋር በነበራቸው ቃለ ምልልስ ነው ይህንን አስክሬን ለሐማሶች መመለስ አያስፈልግም እንደውም ማቃጠል ነው ያለብን ሲሉ የተናገሩት። ሐማስ የያያ ሲንዋርንና የሌሎችንም የሐማስ አመራሮችና ወታደሮች አስክሬን መጠየቁ የሚታወስ ነው። ሬጌቭ ግን በፍጹም ይህ መሆን የለበትም አሉ። ከኔታንያሁ ጋር ሊኩድ የተባለውን ፓርቲ የሚጋሩት ሬጌቭ ለካቢኔው ይህንን ሐሳብ እንደ አጀንዳ ጭምር እንዳስያዙት ከሬዲዮ ጣቢያው ጋር በነበራቸው ቃለ ምልልስ አረጋግጠዋል። አሜሪካዎች ልክ የቢንላደንን ሬሳ እንዳቃጠሉት ሁሉ እኛም ተመሳሳዩን ነገር በያያ ሲኗር ላይ ማድረግ አለብን ብለዋል። እዚህ ጋር ግን አንድ ስህተት አለ ይላል ኒው አረብ የእርሳቸውን ቃለምልልስ ተከትሎ በጻፈው ዘገባ የኦሳማ ቢንላደን አስክሬን በአሜሪካዎች ስለመቃጠሉ የተነገረ አንድም ይፋዊ ነገር የለም። አሜሪካዎች የቢንላደንን አስክሬን በውቅያኖስ ላይ ጥለነዋል ከማለታቸው በዘለለ አቃጥለነዋል ሲሉ አልተሰሙም። ከ14 ዓመት በፊት አሜሪካ ቢንላደንን ስትገል አቃጠልኩ ሳትል እኒህ ሚኒስትር ለምን ይህንን ይላሉ የሚል ትዝብት ውስጥም ገብተዋል። ያም ሆነ ይህ የእስራኤል ካቢኔ ውሳኔ ባያሳልፍበትም በጉዳዩ ላይ ስለ መምከሩ ታውቋል። ሀማስ ደግሞ የያያ ሲኗርን ብቻ ሳይሆን የመሐመድ ሲኗርን ማለትም የያያ ሲኗርን ወንድም አስክሬን ስጡኝ ብሎ ለእስራኤል ጥያቄ ማቅረቡ ይታወሳል። በአስክሬን ልውውጥ ዙሪያ ሌላኛው የተሰማው ጉዳይ እስራኤል ወደ ፍልስጤም የላከቻቸው 135 የፍልስጤማውያን አስክሬኖች በርካታ ጉዳቶች የደረሱባቸው እንደነበር ከፍልስጤም አካባቢ የሚወጡ ዜናዎች ያመላክታሉ። ድብደባና ስቅየት የተፈጸመባቸው ሰዎች እንደነበሩ አስክሬኖቹ ያመላክታሉ ብለዋል ፍልስጤማውያን። በመጨረሻም ቻይና የኒውክሌር የሰርጓጅ መርከቦቿን እያዘመነች እያደሰች አሜሪካን በሚያስፈራ ደረጃ ላይ ትገኛለች ተብሏል። ቢዝነስ ኢንሳይደር በዚህ ጉዳይ ላይ ይዞት የወጣው ዘገባ እንደሚያመላክተው ቻይና በፓስፊክ ቀጠና ወሳኝ የሚባሉ የኒውክሌር ሰርጓጅ መርከቦችን በሚገባ እየገነባች ትገኛለች። ያሏትን የመርከቦች ቁጥር ከመጨመርም ባለፈ በጥራት ላይ አበክራ እየሰራች ነው ተብሏል። አርቲፊሻል ኢንቴሊጀንስን እና ሌሎች የቴክኖሎጂ ግብዓቶችን እየገጠመችላቸው መርከቦቿ እየዘመኑ ይገኛሉ ተብሏል። ከዚህም በተጨማሪ ከአሜሪካና ከሌሎች ሀገራት የሚነሱ ሰርጓጅ የጦር መርከቦችን አነፍንፈው የሚያገኙ የተለያዩ በቴክኖሎጂ የታገዙ ሴንሰሮችንም እየገነባች ትገኛለች ተብሏል። በፓሲፊክ ቀጠና ቻይና ሳታውቅ ማለፍ የሚችሉ የጦር መርከቦችን ቁጥር ወደ አምስት በመቶ ብቻ ዝቅ እያደረገች ትገኛለች ይላል የቢዝነስ ኢንሳይደር ዘገባ። በየአካባቢው የትኞቹ ሰርጓጅ የጦር መርከቦች ከውሃው በታች እየቀዘፉ ነው የሚለውን ነገር በቴክኖሎጂ ተመርታ ቻይና የምታገኝበት ዕድል ሰፊ የሆነ መምጣቱም ታውቋል። ከታይዋን ጋር ጦርነት ብትገጥም ከራሷ ከአሜሪካም ጋር ብትታኮስ ቻይና ራሷን እያዘጋጀች ነው ተብሏል። የጦር መርከቦችን ከአሜሪካ በተሻለ ፍጥነት እየገነባች ያለችው ቤጂንግ 13 በኒውክሌር ኃይል የሚሰሩ አጥቂ ሰርጓጅ የጦር መርከቦችን ገንብታ በ2030 በብቃት መዋጋት ትችልባቸዋለች ተብሏል። ስምንት በኒክሌር የሚሰሩ ባሊስቲክ ሰርጓጅ የጦር መርከቦች በ2030 እንደሚኖሯትም ታውቋል። 55 ሌሎች መደበኛ በኒኩሌር ኃይል የማይሰሩ ሰርጓጅ የጦር መርከቦች እንደሚኖሯትም ይጠበቃል። ከ2000 የጀመረው የጦር መሳሪያ ግንባታ በ2030 10 ተጨማሪ ግዙፍ መርከቦችን በእጇ እንደሚያስገባላት ታውቋል። የውሃ ውስጥ ግድግዳ ያለችውን የመከላከል ስርዓትንም አጠናክራ ቀጥላበታለች። በውሃው ስር ማንም ማለፍ እንዳይችል ነው ቻይና እየሰራች የምትገኘው። ይህ ደግሞ ለአሜሪካ የጦር መርከቦችና አሜሪካ በፓስፊክ ቀጠና ለምታደርገው እንቅስቃሴ አደጋ ይሆናል ነው የተባለው። ከጃፓን እስከ ቻይና ባሉ የተለያዩ ደሴቶች ላይም ቻይና ቁጥጥሯን ጠበቅ የሚያደርግላትን የጦር መሳሪያ ቴክኖሎጂ እየገነባች እንደሆነም ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን